ሰኔ 18 2017፣ ጤና ይስጥልኝ አድማጮች ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትና ምሰበር ዜናዎች ይዤ እቀርባለሁ። በቅድሚያም አርእስተ ዜናዎቹን በማስቀደም እጀምራለሁ። የብልጽግናና የኤርትራ ጦርነት ልጀመር ከምንጊዜውም በላይ ተቃርቧል ተብሏል። ኤርትራ በነደብረ ጽዮን ፍቃድ ጦሯን ወደ ትግራይ ማስገባቷም እየተነገረ ነው። የኤርትራና የህወሓት ጦር የጋራ ልምምድ ማድረጋቸውም ተሰምቷል። ኢሳያስ አፈወርቂም አብይ ግንኙነትን እያሸበሩት ነው። አርበኛ ዘመነ ካሴም ከኤርትራ ጀኔራሎች ጋር መምከሩ ተረጋግጧል። ፊልድ ማርሻል ብርሃኑ ጁላም ለማይቀረው ጦርነት እየተዘጋጀ ነው ሲሉም ተደምጠዋል። ሽመልስ አብዲሳም የኦሮሞ ወጣት ለማይቀረው ጥሪም ይዘጋጅ ብሏል። ዙሩ ከሯል። ዝርዝር ዘገባ ይዘንበታል። በሌላ በኩል ከቤተ መንግስት አፍንጫ ስር የውጭ ዜጎች መገደላቸው ተሰማ። በአዲስ አበባ ወጣቱ ከመዲናዋ ስራ ይውጣናም ስራ ይስራ ሲሉም የብልጽግና ባለስልጣናት የአዲስ አበባን ወጣት ሊያባሩት እያሴሩበት መሆኑም ተሰምተዋል። ከዚህ በኋላ ከብልጽግና ሰላም አጠብቁ ሲልም የመንግስት ባለስልጣን መናገሩም መነጋገሪያ ሆኗል። ዝርዝር ዘገባ ይዘንበታል። በሌላ በኩል በአማራ ክልል የሚደረገው ውጊያም በከፍተኛ ሁኔታ ተጧጥፎ ቀጥሏል። የፋኖ ኃይሎች ባደረሱት ጥቃት በሰባት መኪና ሲሄዱ የነበሩ የአገዛዙ የጦር መሪዎች ከፍተኛ የጦር ማረክተኞች እና ባለስልጣናትን ጨምሮ በርካታ ሰራዊት ዶጋመድ መሆኑ ተነግሯል። ሲጓዙበት የነበረው አራት ፓትሮልና ሶስት ኦራልም በእሳት ነዷል። የፋኑ ኃይሎች በጎንደር በፈጸሙት ደፈጣ ብልጽግና ከፍተኛ ኪሳራ ደርሶበታል። ዝርዝር ዘገባ ይዘንበታል። በሌላ በኩል በወሎም በመድፍ በዙሃ ሶስት በሞርተርና በሌሎች ከባድ መሳሪያዎች የቀለጠ ውጊያም ተደርጓል። የፋኑ ኃይሎች ቁጥሩ የበዛም የብልጽግናን ጦር እረፍርፈው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 ለህዝብ ሲሉ ጫካ የገቡትን ታጋዮች ታበርታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኳቸው ዘገባዎች አልፋለሁ። ወጣቱ ወደ መጣበት ይመለስ ከዚህ በኋላ ከብልጽግና ሰላማት ጠብቁ ሲል ለገሰት ሁሉ ተናገረም። በእባብና ወባ ተነድፈው የሞቱ ወጣቶችም ቁጥራቸው ጨመረም። ቻይናውያን ተገድለው ተገኙም። የኢትዮጵያ ወጣት ለምን ይሆን የሚሰደዱ የሚሉትን ጉዳዮች በቅድሚያ የምንመለከት። አዲስ አበባ ከተማ ተብልጭልጫ አለች። ሕንፃዎችና የጋራ መኖሪያ ቤቶች ነጭ ቀለም እንዲቀቡም ተደርጓል። በመንገድ ዳር የንግድ ቤቶች ቤቶች መኖሪያ ቤቶች ለሳር መትከያ በሚል ፈርሰዋል። ሰው ነቅሎ ሳር ተከላ ማለት ይሄ ነው የብልጽግናው መንግስት። ከተማዋም አምራለች፣ ኢትዮጵያም እያደገች ነው። ቤት ፈረሳው እስከ አምስት ዓመት እንደሚቀጥልና አዲስ አበባ ሰባ ፐርሰንት የሚሆነው እንደሚፈርስም እየተናገረ ነው። ብዙዎች በዚህ ዓመት እንደ ብልጽግና አባባል ህጋዊ ድሃም ይሆናሉ። በርካታ ህዝብ ቤት አልባ ሆኗል። ብልጽግናዎች ከተማ ይል ማነው ወይ የምትሉ ሲሉም የሚነሳባቸውን ተቃውሞ ለማስተባበል ይሞክራሉ። ብልጽግናዎች ሆይ ህዝብ ሳይፈናቀል ማልማት አይቻልም ሲባሉም መልስ የላቸውም። የትኛው ሀገር ነው የከተማውን ህዝብ አፈናቅሎ ሲያለማ ያያችሁት? ህዝቡ በኑሮ ውድነት ቆርቁዟል። እናት ልጇን የጠላችበት ዘመን ላይ ደርሰናል ይላሉ የአዲስ አበባ ነዋሪዎች። ሰሞኑን የስራና ክህሎት ሚኒስትር ሙፋርያት ከማል ወጣት ወደ አዲስ አበባ እየተመመ ነው፣ አዲስ አበባ ብቻ ስራ ያለነው የሚመስለው። ስለዚህም ወጣት ወደ መጣበት ሂዶ ይስራ ሲሎም ሚኒስትሯ ቃል በቃል ተናግረዋል። ሙፈሪያት ካሚል ለወጣቱም አስበው አይደለም። ሰሞኑን በአዲስ አበባ ወጣቱም እየተደበደበ በሸራ በተሸፈነ አይሱዚ መኪና እየተጫነ በቃሊቲ ማጎሪያ ስፍራዎች እየታጎረ ነው በሚል ከዚህ ቀደም የምርመራ ዘገባ መስራታችን አይዘነጋም። ሙፈሪያት ካሚል ወጣቱ ከአዲስ አበባ ወጥቶ ይስራ ሲሎ የሰላሙን ጉዳይ አላነሱም። የኮሚኒኬሽን ሚኒስትሩ ለገሰ ቱሉም ኢቢሲ ኢትዮጵያ ጋር የፈለገው ቃለ ምልልስ ብልጽግና ከዚህ በኋላ ሰላም ማስፈን እንደማይችል ተናግረው ሕዝቡ ራሱን እንዲጠብቅ ሲሉም እንቅጩን መናገራቸውም የሚታወስ ነው። ታዲያ የኢትዮጵያ ሕዝብ ግብር የሚከፍለው ለምንድን ነው ብሎም የጠየቃቸው አካል ግን ፈጽሞ የለም። ጠቅላይ ሚኒስትሩ ሰላማችንን ይመልሱ ሲባሉም አሜሪካ ሰላም የለም፣ ለሟቾች መቃብራቸው ላይ ችግኝ ተክላለው ጥላ ይሆናቸዋል ብለው መልሰው እንደነበረም የሚታወስ ነው። በዚህ በኩል ደግሞ ወ መምጣቱን ከአዲስ አበባ ወጥቶ ስራ ይስራ ይላሉ። ሰላሙን ካላመጣችሁለት እንዲህ ከአዲስ አበባ ወጥቶም ስራ ይስራ ብልጽግና ሀገር መምራት ሲያቅተው ወደ ህዝቡ ማላከክ ጀምረዋል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ህዝብ ያላደገው ስለማያመሰግን ነው አይኑን አይገልጥም፣ የኢትዮጵያ ህዝብ በዚህ ሁኔታ ከቀጠለም ከዚህ የበለጠም ይደህያል እያል ሲሉም ተናግረዋል ጠቅላይ ሚኒስትሩ። በሌላ በኩል ደግሞ ኢትዮጵያም እያንሰራራች ነው የብልጽግና አውሮፕላን እየበረረች ነው ይላሉ። ብቻ ሰውየው ሀገሬ መምራት ብቃት የሌላቸው እጅግ ደመቀዝቃዛ መሪ ናቸው ሲሉ የፖለቲካ ተንታኞችም ይናገራሉ። ብርሃኑ ጁላም የኢትዮጵያ ህዝብ ባንዳ ነው፣ ተቀጣሪ ነው ሲል የሚመሩትን ህዝብ ዘልፈውታል። አብይ አህመድ በህዝብ ላይ መከራ እንደሚጠሩም ዝተዋል። የኢትዮጵያ ወጣት በባህርና በበረሃ ተሰዶ ስራ ሰርቶ የቤተሰቡንና የራሱን ህይወት ሲለውጥ ይታያል። በተለያዩ ሀገራት ኢትዮጵያውያን ሰርቶ ማሳያ ተደርጎም ይሳላል አሉ። በደቡብ አፍሪካ ከወንበዴዎች ጋር ተጋፍተው ሰርተው የተለወጡ ብዙ ናቸው። ወደ አረብ ሀገራት በየብስና በባህር ሂደው ፖሊስ እንዳይዛቸው ተሽሎክልከው እየሰሩ የቤተሰቦቻቸውንና የራሳቸውን ህይወት የቀየሩ ብዙ ድንቅ ኢትዮጵያውያን ወጣቶችም አሉ። ወጣቱ በባህርና በበረሃ ነፍሱን ሸጡ የሚሰደደው ኢትዮጵያ ውስጥ አስቻይ ሁኔታ ስለሌለና ኢትዮጵያም የከሸፈ መንግስት ስላላት ብቻ ነው። ጅቡቲ እንኳን በአቅሟ ወደ ኢትዮጵያ ድሮን ተኩሷም አራት ኢትዮጵያውያንን መግደሏን የሚዘነጋ አይደለም። ደቡብ ሱዳን፣ ኤርትራ፣ ሰሜን ሱዳን የኢትዮጵያ መሬትን ጠቅልለው ይዘዋል። ብልጽግና ስለ ሉዓላዊነት የማውራት ሞራል የለውም የሚባለውም ለዚያ ነው። ምናልባት የብልጽግና ሉዓላዊነት ያለው በሲሳያጌና ሚዲያ ብቻ ነው። ግንቦት 29 ቀን 2017 ዓ ም ከጠዋት ሁለት ሰዓት ገደማ ከጫንጮ 8 ኪሎ ሜትር ርቀት ላይ ወደ ደርባ ሲሚንቶ መሄጃ ሙሎ መገንጢያም ሳይደርስ የሚገኘው የሃይላንድ ፋብሪካ ውስጥ ያሉ ሶ ሶስት ቻይናውያን ጨምሮ በርካታ ሰራተኞች ታግተው ነበረም። ሰሞኑን በነበረው ዘገባችን ይህንን መዘገባችን የሚታወስ ነው። ታዲያ ዛሬ በሚሰሙ መረጃዎች ደግሞ እነዚህ ሶስት ቻይናውያን ተገድለው መገኘታቸውም ተረጋግጧል። ይህ የተፈጸመው ከአዲስ አበባም አፍንጫ ስር ነው። ይህ በሆነበት ነው እንግዲህ ከአዲስ አበባ ውጪም ወታቹ ስሩ የሚባለው። የዛሬ ዓመት አካባቢ ጎዳና ተዳዳሪዎች ታፍሰው ወደ በረሃት ወስደው ጫካ እንዲመነጥሩም ተደርገው እባብና ወባ በሽታም ተነድፈው በሕክምና እጥረት ምክንያት በርካቶች መሞታቸውን ያገኘነው መረጃም ያመላክታል። ኢትዮጵያ ውስጥ ለመስራት የሚያነሳሳ ብርም አይከፈልም። ኑሮ ውድነቱ በየቀኑ ይጨምራል። ቅዳሜ የገዛው እቃ እሁድ በእጥፍ ጨምሮም ታገኘዋለህ። ታዲያ እንዴት ለመስራት ትወሰወሳለህ? ደሞዝ አይጨምርም። ሸቀጦች ላይ ግን በየቀኑ ጭማሪ ይታያል። የነዳጅ ድጎማ ሙሉ በሙሉ መነሳቱን ብልጽግና ሰሞኑን አሳውቋል። ከዚህ በኋላ ኑሮ ውድነቱ ይባባሳል እንጂም አይረግብም። በሁለት ቀን አንድ ጊዜ መብላት ወደማይቻልበት ደረጃ ልንሸጋገር እንችላለን ሲሉም የኢኮኖሚ ተንታኞችም በግልጽ ይናገራሉ። ብልጽግና ሀገሪቷን ወዴት እየወሰዳት ነው? አሁን በቀጥታ ከአማራ ክልል ወዳገኛቸው የጦር ግንባር እንዲሁም አበይት መረጃዎች አልፋለሁ። በአውደ ውጊያ ሽንፈት እየገጠመ ያለው የብልጽግና አገዛዝ ንጹሐንን ኢላማ ያደረገ ጭፍጨፋ በሀብሮ ወረዳ ጊራና ከተማ አጠናክሮ ቀጠለ። የጊራናው ባልሽርጡ ክፍለ ጦር በትላንትናው ዕለት ምሽቶን ጊራና ከተማን ሙሉ ለሙሉ መቆጣጠሩን ተከትሎም ጸረ አማራው የፋሽስቱ አገዛዝ ከምሽጉም ወደ ከተማ ሞርታር በማስወንጨፍ በርካታ ንጹሐንን ሙትና ቁስለኛ ሲያደርግ ጊራና

አቃጥሎታል። ባገኘው አጋጣሚ ሁሉ የአማራ ሕዝብን ለማጥፋት አቅዶ እየሰራ ያለው የአብይ አህመድ ፋሽስቱም የብልጽግና አገዛዝ ራሱን ጥምር ጦር ብሎ የሚጠራውን የዘራፊ ስብስብ በሰሜን ወሎ ዞን ሀብሮ ወረዳ ስር በሚገኘው ኪራና ከተማ ከመሸገበት ፋፍም ጎራ ከፋኖ በኩል የጨለማ ጥቃት ይደርስብኛል በሚል ፍርሃት በመነጨ ስሜት ወደ ከተማ በትላንትና ሁለት በእኩለ ሌሊት ሞርታር በማስወንጨፍ ንጹሐን ላይ ከህይወት ሰልባ እስከ ከባድ ቁስለኛ በማድረግ ንጹሐን ሕዝብ ሲጨፈጭፍ አድሯል፣ ሲሉም የመረጃ ምንጮች ገልጸዋል። እንስሳቶች ያለቀዋል፣ ቤት ንብረትም ወድመዋል፣ ሲሉም የአይን ማኞች ተናግረዋል። በዚህም የብልጽግና ሰራዊት ከነበረበት የስርአቱ ሰራዊት ካምፕ ወደ ከተማ በተወነጨፈ ሞርታር በርካቶችን የከተማዋን ንጹሐን ቁስለኛ ሲያደርግ አንዲት ሴት እህት ህይወቷን እንዳጣችም ተነግረዋል። ወደ አውደ ውጊያ መረጃዎች ሳልፍ ጎንደር ላይ ሰበር ዜና ተሰምቷል። ሰባት መኪና የአገዛዙ ወታደራዊ አመራሮችንና አባላት በጎንደር በጋ ምላሾ፣ ክፍለ ጦር ተደመሰሱ። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴድሮስ አምስተኛ ኮር ጎንደር የበጋሾው ክፍለ ጦር አካል የሆነው አጥናፍ ብርጌድ ከወርቅ ደቦ ወደ ገደብዬ ከተማ ሲጓዝ የነበረን የአገዛዝ ወታደራዊ አመራሮችን የጫነ እንዲሁም በርካታ ሰራዊት የጫኑ መኪኖች ላይ በሰነዘረው ጥቃት ላይ መለሶ ወደ ላይኛው ቤት ሸኝቷቸዋል። የአገዛዝ ወታደራዊ አመራሮች በወርቅ ደቦ ከተማ በመገኘት በቀጠና ያለውን ሰራዊት ለግዳጅ ሰብስበው ሲያወያዩ ውለው ወደ ገደብዬ ከተማ በትናንትና ዕለት ከቀኑ አስር ሰዓት ለመግባት ሲሞክሮም የአጥናፍ ብርጌድ አባላት በምክትል ሻለቃ መሪው አርበኛ ያየም አስምረው እየተመሩ መኪናው ላይ የነበሩም ወታደራዊ አመራሮችንና ጠባቂዎቻቸውን ጨምሮ ከሰላሳ በላይ የአገዛዙ ሰራዊት በሞት ሲሸኙት ሲጓዙበት የነበረውን አራት ፓትሮልና ሶስት ወራል መኪናዎችንም ከጥቅም ውጪም አድርገዋቸዋል። ከነበሩት የመከላከያ አመራሮች አብዛኛው የሞቱ ሲሆን ስለማንነት ሰዓታቸውና ኃላፊነታቸው በቀጣዩ የመረጃ ሰዓታችን የምናደርሳቸው ሲሆን አሁን ላይ በቀጠና ያለው ሰራዊት አብዛኛው በፍርሃት ቆፈን ውስጥ ሆኖ በሀዘን ጥላ ስር ይገኛል ሲል የአማራ ፋኖ ነው። ብሔራዊ ኃይል አፋባሀ ጎንደር ቀጠና ዳግመ ቴድሮስ አምስተኛ ኮር የጎንደር የበጋሾ ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ታደሎ ደሴም ለሚዲያችን አስታውቋል። በዚህ ጥቃት በርካታ ባለስልጣናትና የጦሩም አመራሮች ከፍተኛ መስመራዊ መኮንኖች መገደላቸው ነው የተ አረጋግጠው በርካታ የአገዛዙ ተራ ወታደሮችም ሲሸኙ ሲጓዙበት የነበረው አራት ፓትሮል እና ሶስት ኦራል መኪኖችም በፋኖ ጥቃት ከጥቅም ውጭ ሆነዋል። ወደ ላስታ አልፋለሁ። ከላስታም ሰበር ዜና ተሰምቷል። በላስታ ግዳን እንጃፋት ቀጠና ትዕግስቶ ሻለቃና ፈናለው ብሎም የመጣው የብልጽግና ኃይል ከ31 በላይ ሙታ አስተናግደውም ከ65 በላይ ቁስለኛውን ይዞ መመለሱ ይህ ተነገረ። አማራ ፋኖ ብሔራዊ ኃይል አፋ በሃ በወሎ አማራ ቀጠና ላስታ አሳምነው ኮር ጥራሪ ክፍለ ጦር ተወራሪ ፋኖች፣ እንዲሁም ከተከዘ ክፍለ ጦር ከተወጣጡ ፋኖች ጋር የብልጽግናን ኃይል አይቀጡ ቅጣት በመቅጣት ትጥቁን አስረክቦ ቡትና ቁስለኛውን ታቅፎም እንዲመለስ አድርገውታል። በላስታ ጀኔራል አሳምነው ጽጌ ኮር ስር የሚገኘው ጥራሪ ክፍለ ጦር በትናንትናው እለት የአማራ ህዝብ የማንነት፣ የህልውና፣ የፍትህ ተጋድሎ እያደረገ ላለበት ትግል ነጻነት፣ እኩልነት በሚናፍቁ ሰዎች ልብ ውስጥ የሚነድሳትን ተቀጣጠለ ባለ ራዕዩ ደማቁ አብሬም ኮኮብ አባታቸውን ጀራል አሳምነው ጽጌን ስድስተኛ ዓመት ዝክረ ሰማዕታት ባከበሩበት ወቅት በትላንትና ሁለት ሌሊት ስምንት ሰዓት ላይ ጥራሪ ክፍለ ጦርን ትግስቱ ሻለቃን አፍናለሁ ብሎ ከሙጃ ማርያም ወደ 07 ቀበሌ አይፈሩባ፣ በሌላ አቅጣጫ አሁንም ወደ 04 ቀበሌ መስቀለ ሶስት እንዲሆም እንዲሁም ከወንዳች አጢማጣና ይባር በሶስት አቅጣጫ የመጣውን የብልጽግናን ኃይል ሶስት ሻለቃ መከላከያ ተጨማሪ አድማ ብትና እንዲሆን ሚሊሻ፣ ፖሊስ ቀድሞ መረጃ የደረሳቸው ጥራሪ ክፍለጦር ከወንድሞቹ ተከዜ ክፍለጦር በጥምረት አሳምነውነትን በልባቸው ውስጥ አትመው ዝናብ በገበሬ እጅ እንዲሎም ወጥተው ወርደው በማያውቁት ቦታቸው የገባላቸውን የብልጽግናን ኃይል ሲያራግፉት አድረው ውለዋል። አይቀጡ ቅጣት ቀጥተው የተረፈው እየተዝረከረከም እንዲመለስም አድርገውታል። በዚህ አውደ ውጊያ የብልጽግና ኃይል ሜካናይዝድ ጦሩን ይዞ መድፍ፣ ዙ 23፣ ሞርተር፣ ድሽቃ፣ ብሬን፣ ስናይፐር የነፍስ ወከፍ መሳሪያ የተጠቀመ ቢሆንም እንኳን ፋኖዎች መሬቱ ይዋጋል የሚባልለት ሁለት የላስታና ግዳን ተራሮች በትላንትና ውለት ከሌሊቱ ስምንት ሰዓት እስከ ቀኖም አስራ አንድ ሰዓት ድረስ አንገት ለአንገት ትንቅንቅ በማድረግ የብልጽግናን ኃይል የጤና ባለሙያውን ጨምሮ ከ31 በላይ ሞት ከ65 በላይ ቁስለኛውን ይዞ 13 ጥቁር ክላሽ ከ600 በላይ የክላሽ ተተኳሽ አንድ የብሬን ሸንሸልና ከ280 በላይ ብሬን ተተኳሽ 32 የወገብ የደረት ትጥቆችን 30 የእጅ ቦምብ አስረክቦ እግሬ አውጪኝ ብሎ እንዲፈረጥጥም አድርገውታል። የፋኖ ኃይልን አሰላለፍና ምት መቋቋም ያቃተው የብልጽግና ወንበር አስጠባቂ ኃይል የንጹሐንን ቤትና ንብረት በመድፍና በሞርተር በዙ 23 እየደበደበም እየተንቀጠቀጠም ግዳን ወረዳ ሙጃ ማርያም ጤና ጣቢያን በቁስለኛው ሞልቶም ቴክኒክና ሙያ ላይ ሙትና ቁስለኛውን አስጥቶም እንደሚገኝና አንጠባጥቦ የሄደውን አስክሬኑን ፋኖች አሁንም እየቀበሩት እንደሚገኙ ነው የተነገረው። ወደ ጎጃም አልፋለሁ። የጎጃም ቀጠና የአፋ ባህ የ24 ሰዓት አበይት ሁነቶች ደርሰውኛል። በትላንትና ሁለት ከቀኑ 10 ሰዓት አባ ኮስተር ብርጌድ የረዝ ቀበሌ ላይ የደፈጣ ጥቃት በመፈጸም በብልጽግና ኃይል ላይ ጉዳት ማድረሱን አስታወቀ። በዚህ ደፈጣ በቁጥር ያልታወቁ የብልጽግና ኃይል ሙትና ቁስለኛ መሆናቸውንም አረጋግጧል። በሌላ በኩል አፋባሃ ጎጃም አገው ምድር ክፍለ ጦር ቢተወድድ አያሌው መኮንን ብርጌድ በብልጽግና ኃይል ላይ ታላቅ ድል መጎናጸፉንም አስታውቋል። ጎጃም አገው ምድር ክፍለ ጦር ቢተወድድ አያሌው መኮንን ብርጌድ ሰዓታት በፈጀም አውደ ውጊያ የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠናም አድዋ ክፍለ ጦር የነጋድ ጮራ ብርጌድ ጋር ከቆንዘላ ከተማ በቅርብ ርቀት ከምትገኘው ዳርፎር ዝችር ላይ መሽጎ ያለውን የብልጽግናን ኃይል ከጎንደሩ ኃይል ጋር በመጣመር ዶጋመድ አድርገውታል። የብልጽግና ጦር የሞቱበትን አስከሬን ለመለቃቀም ሳንካራ ላይ ያለውን ኃይል በማሰባሰብ ዳግመኛ ለማጥቃት ቢሞክርም ከሽፎበት፣ ውጊያው በፋኖ አሸናፊነት ተጠናቋል ሲሎም የፋኖ ኃይሎች አስታውቀዋል። በዚህ ውጊያ ዘጠኝ መከላከያ አባላት እስከ ወዲያኛው ሲሸኙ 11 አባላት ደግሞ ቁስለኛ ሆነዋል። በሌላ በኩል በዛሬው ዕለት በሰከላ ወረዳ ግሻ አባይ ከተማም ዙሪያ ባሉ ቀበሌዎች በወራሪው ኃይል የታፈኑ ነዋሪዎች የጊዮን ብርጌድ አስለቅቋል። በግዴታ ሰልፍ ትወጣላችሁ በማለት ከኮለል ቀበሌ 34 ሰዎች፣ ሳውሳ ቀበሌ 50 ሰዎች፣ ጎደር ቀበሌ ላይ 64 ነዋሪዎችን ከቤተ ክርስቲያን አፍኖ ወደ ሰከላ ግሻ አባይ ከተማ ይዞም ሲንቀሳቀስ የነበረው ኃይል የጊዮን ብርጌድ አናብስቶች አባግሽ ሻለቃ ግትም ሻለቃ ና ኃይሌ አድማሱ ሻለቃ በአንድ ላይ ጥምረት በመፍጠር የብልጽግና ኃይል ላይ መብረቅ የጥቃት በመሰንዘር ከታፈኑት ሰዎች መካከል 144 ንጹሐንን አስለቅቀዋል። ሰከላ ወረዳ ግሽ አባይ ከተማ የመሸገው የብልጽግና ኃይል 22 ንጹሐንን አፍኖ የወሰደ ሲሆን ፋኖን ታወግዛላችሁ፣ ፋኖን ማታወግዙ ከሆነ እናንተም ፋኖ ናችሁ፣ ትረሸናላችሁ በማለት ሲያስፈራራቸውና ስልጠና ሲሰጣቸው እንደዋለም ጊዮን ብርጌድ መረጃ ደርሷታል። ከአማራ ክልል የጦር ግንባር መረጃዎች ሶጣም ሰበር ዜና ተሰምቷል። የኤርትራ ጦር የኢትዮጵያን ድንበር ተሻግረው በትግራይ ግዛቶች መስፈር መጀመሩም ተነገረም። የብልጽግናና የኤርትራ ጦርነት የማይቀር ጉዳይ ነውም እየተባለ ነው። እነ ደብረጽዮን ገብረ ሚካኤል የኤርትራን ጦር ወደፊት እንዲንቀሳቀስ ፍቃድ ሰጥተውታል። በኤርትራና በህወሓት መካከል ያለው ግንኙነት ከየትኛውም ጊዜ በላይ መጠናከሩም ተሰምቷል። የፋኖ ኃይሎች በዚህ ጦርነት ይፋዊ አቅጣጫ ኢትዮጵያ ባይዞን ከኤርትራ ጦር ጄኔራሎች ጋር ከዚህ በፊት ንግግር ማድረጋቸውም የሚታወስ ነው። በሌላ በኩል ብልጽግና በነብርሃኑ ብርሃኑ ጁላ በኩል ለማይቀረው ጦርነት እየተዘጋጀ ነው ማለቱም አይዘነጋም። ኤርትራ አሰብ ወደብ ላይ ረቻን እናከብራለን ያለው ሽመልስ አብዲሳም ከሰሞኑን በናዝሬት በነበረም ስብሰባ ላይ ጦራችን አሰብን ለመጠቅለል መዘጋጀት አለበት፣ የኦሮሞ ወጣት ይህንን በዘመናት የማይገኝ እድል መጠቀም አለበት ሲል ተደምጧል። ጦርነቱ ዳርዳር እያለ ነው። ዛሬ በተሰማ መረጃም ኤርትራ በነደብረ ጽዮን ፍቃድ አንድ የጦር ብርጌድ አካባቢው ባልተጠቀሰ ስፍራ ወደ ትግራይ ማስገባቷም ተነግሯል። የህወሀት ጦርና የኤርትራ ጦር የጋራ ወታደራዊ ልምምድ ላይ መሆናቸውም ተመላክቷል። ወዲህ ደግሞ ከሰሞኑን እነ ዘመነ ካሴ ሱዳን ላይ ተገኝተው ከኤርትራ የጦር ጀኔራሎች ጋር መምከራቸውም ተገልጾ ነበረ። ከዚህ ቀደም ኤርትራ ለፋኖ ኃይሎች ከብልጽግና መርከቦች የነጠቀቻቸውን መሳሪያ ለፋኖ ማስረከቧም አይዘነጋም። አሁን ጥያቄው ጦርነት ይደረጋል ወይ የሚለው ሳይሆን ጦርነቱን ማን ቀድሞ ይጀምራል የሚለው ነው ሲሉ የፖለቲካ ተንታኞን አቡበከር ሰሊም ተናግረዋል። ጉዳዩም ከረር ብሏል። የአማራ ፋኖ ነው በወልቃይት ጠገዴ ሰቲት ሁመራ ዞን ውጊ ያደረገ በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ሰሜን ጠገዴ ወረዳ ልዩ ስሙ ጎቤ ከተባለ ቦታ የአፋብሃም አራተኛ ደጃዝማች ኮር ጎቤ ክፍለ ጦር ጀግናው የፋኖ ጦር ማይካድራ ብርጌድ በአርበኛ ላምረው ሙሉ ጅቦ መሪነት በዛሬው ዕለት ከብልጽግና ኃይል ጋር ውጊ አድርጎ 29 የብልጽግና ሰራዊት ሲደመሰስ ሰባት ቆስሎም ሁለት በፋኖ ምርኮ መግባታቸው ተነግረዋል በዚህም ከብልጽግና ኃይል የፋኖ ኃይሎች በርካታ የመሳሪያ ምርኮም አ ሲቪሊን ተባል ሀያ ሰባት ክላሽ ሲማረክ ሁለት አስር ጎራሽም በፋኖ እጅ ገብተዋል። በድምሩ 29 የጦር መሳሪያዎች በፋኖ እጅ ገብተዋል። ሰባት መቶ አንድ የክላሽ ጥይት በፋኖ እጅ ሲገባ አስራ ሁለት የወገብ ትጥቆችም በፋኖ እጅ ገብተዋል። ሰባት ወታደራዊ ኮዳና አንድ የብሬን ሸንሸለም በፋኖ እጅ ገብተዋል። ከነ መቶ ሀያ ጥይቱ ነው በፋኖ እጅ የገባው። የጠራ ብርጌድ አካል የሆነው ፕሮፌሰር አስራ ሻለቃ በአርበኛ ተቀባ ጫቅሎ እየተመራ ጎቤ ክፍለ ጦር የአጼዎቹ ብርጌድ አባላት ባሉበት ሰሜን ጠገዴ ወረዳ ከባቦ በረሃ አካባቢ እምባጋ ላይ ከተባለች አነስተኛ ከተማ ከብልጽግና ኃይል ጋር በተደረገ አውደ ውጊያ ቀድሜ ከነገርኳችሁ ግንባር በተጨማሪም አምስት ተጨማሪ የብልጽግና ኃይል ሲሞት ሁለት ክላሽንኮቭ ጠመንጃም በፋኑ እጅ ገብቷል። ጭልጋ ወረዳ ዳንጉራ አካባቢ ሲንቀሳቀስ የነበሩ የብልጽግና ስድስት አባላት ጸረ ሽምቅ በሰላም ወደ ጎቤ ክፍለ ጦር አውራባ ብርጌድ የተቀላቀሉ ሲሆን ብርጌዱም ሞቅ ያለም ደመቅ ያለ አቀባበል አድርጎላቸዋል። ይህ በእንዲህ እንዳለም አፋባሃ ጎጃ ማጎምድር ክፍለ ጦር የቤት ወደደ አያሌው መኮንን ብርጌድ ከአፋባሃ ጎንደር ቀጠና ጓዶቹ ጋር በመጣመር ታምር ሰርቷል። ከቁንዝላ ከተማ በቅርብ ርቀት ከምትገኘው ዳርፉር ዝችር ላይ መሽጎ ያለውን የብልጽግናን ኃይል የአፋባሃ ጎጃ ማጎምድር ሶስተኛ ክፍለ ጦር ጀብደኞች የቤት ወደደ አያለው መኮንን ብርጌድ የብልጽግናን ኃይል ክፍተቱን እየተጠቀሙ ከ3 ሰዓት እስከ 7 ሰዓት የፈጀመ ጦርነት በብልጽግና ኃይል ላይ በማድረግ ከተሰበሰበበት በሞርታር አደባይተውታል። ኃይሉ የደከመበትና የሳሳበት የአሸባሪው የብልጽግና ኃይል የቀሩትንና የሞቱበትን አስከሬን ለመለቃቀም ሳንካራ ባርከንታ ላይ ያለውን ኃይል በማምጣት ቀሪውን ኃይል በማሰባሰብ ዳግመኛም ለማጥቃት ቢሞክርም እንዳልተሳካለት ነው የአይንማኞች የገለጹት። ፋኖም አሸናፊነቱን ያሳየበት ውጊያ ነበርም ተብሏል። አስራ አንድ አባላቱንም ቁስለኛ አድርጓል። በዚህ ውጊያ እስካሁን በደረሰን መረጃ መሰረትም ዘጠኝ የመከ የመከላከያ አባላት እስከ ወዲያኛው ሲሸኙም ሲሸኙ 11 አባላቱ ቁስለኛ መሆናቸው ተረጋግጧል። በተጨማሪም በሐተት ታመው ሕክምና እየተደረገላቸው የነበሩ መከላከያ አባላት ፋኖ መጣ ከቦናል ሲሏቸው በድንጋጤ ማሸለባቸውም ተነግሯል። ይህ በእንዲህ እንዳለም በትላንትና ሁለት ሰኔ 16 ቀን 2017 ዓም ከቀኑ 11 ሰዓት ተኩል ጀምሮ ከታደሎ ብርሃን ክፍለ ጦር አብራክ የተገኘ ወንድማማቾች ብርጌድና አዘዞ ድማዛ ብርጌድ ምረት ጎንብሬት ላይ ሰፍሮ በሚገኘው የክልሉ አድማ ብተና ኃይል ላይ ጥቃት አድርሰዋል። ጥቃቱ የተፈጸመው የብልጽግና ኃይል ባላሰበበት መንገድ ሲሆን በጥቃቱ በርካታ የአድማ ብተና አባላት ሙትና ቁስለኛ ሆነዋል።